እና ያ ብር ነበረ። ያ ማለት ብዙ የቁቡን ብር ከፈልኩኝ። ከቁቡ ብር በኋላ በቃ ረሀበኛ አስጠላኝ። ማለት ከዛ ከብሩ ሁሉ ነበረ ወደ ሀምስት ሺህ ብር የቁቡ የደረሳት ነበረ። ያንን ሁሉ ከፈልኩኝ። ከእኛ ቤት አጠገብ የነበረ ተረጋጋ ወንድም ይበናል ሰዎች ቸገረኛል ኩት ብር ምናምን ሁሉ ነገር ጫኑ የቁም ብር ከፈልኩኝ። ምን ላግዛው አንተ አይ ማለት በቃ ምንም የለኝም፣ እርቦኛል፣ በቃ እውነት መንገድ እርቦኛል። ሰላም ውድ ቤተሰቦቼ እንደምን አላችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ዛሬ ከአቶ ሄኖክ ጋር መጥቻለሁ ማለት ነው። የሚላት ባለቤት ማለት ነው እንግዲህ አሁን እሱ ያለበት ሁኔታ ጥሩ ስላልሆነ እጅግ በጣም የምር ወንድ ልጅ ሲከፋው እውነት ለመናገር ደስ አይልም። ሴትም ስትከፋ ደስ አይልም። ግን ማንኛውም ሰው ችግር ላይ አይውደቅ፣ ማንኛውም ሰው አይከፋ። ወንድ ልጅ ሲከፋው ደስ አይልም። እንዴ እያለቀስክ ነው እንዴ? አረ ብራዘር ተረጋጋ። የምር ተረጋጋ። ይህ እኮ የሚያጋጥም ነው ወንድምህ። የምር ወይኔ አስለቀስኩት። የባስ ተው ተው። በእናትህ ሄኖክ፣ እንደ አንተ ጠንካራ ወንድ አይደለ እንደ ተረጋጋ። የምር እና ምንድን ነው ልላችሁ የመጣው እኔ እራሱ በቃ ቴንሽኑ ሆንኩኝ በአንዴ ማለት ነው። ውድ ቤተሰቦቼ ያው ምንድን ነው አሁን፣ እሱ ጎዳና ላይ ልወጣ ነው እኔ በቃ አቃተኝ፣ ምናምን እያለ ያለው እና ከትላንት ወዲያም። ይሄ ነው ወንድሜ፣ እንደዚህ አይነት ነገር ያጋጥማል። ገብተዋል። አይዞ እኔም ከጎን። ያው እኔ ምን እንደምላችሁ አላቅም፣ ግን ዛሬ አሁን ላገኘው የፈለኩት ምንድነው ደውሎ በቃ እኔ ችግር ላይ ነኝ ወዴት ሊት ሲለኝ ነው እኔ ዛሬ የመጣሁት ማለት ነው። እውነት ለመናገር ቪዲዮን ማድረግ አልፈለኩም ነበር፣ ግን በሱ አንዲ መሆኔን ህዝቡ ሰው ይወቅልኝ ሲለኝ ነው እንጂ አንተ ደግሞ ወንድ ልጅ ጠንካራ ነው መሆን መቻል ያለበት። አይ ነው ስራህን መቶ አልነበረብህም። ግን እንዴት ነው አሁን ስራህን መቀጠል አትችልም? ለምን ማለት ነው? ብዙ ጊዜ ስለቀረሁ ማስታወቂያ ተቀጠረ ማለት በጣም ከባድ ውስጥ ማውራት እራሱ የማልፈልጋቸው ነገሮች ሁሉ ማውራት ራሱ አልፈልግም ነበር ስል፣ ኢቨን እንኳን በጣም ከባድ ውስጥ ነው። ቤት ኪራይ ምናምን የሶስት ወር ምናምን አራት ወር ቤት ኪራይ ነበረ ያልተከፈለ። ተከፈለ። እሷ የነበረችበት አሁን ትሄዳለህ ነው ወይስ ተዘግቷል? ቤት የወጣው እኮ በቃ አንተ ይወጣው እሷ ከወጣች በኋላ መሰልና ከእሷ በፊት የነበረ ኪራይ ስለነበር ያን ነገር እስከተፈጠረ በኋላ በጣም ከባድ ውስጥ ለምን ተውክ? እንደው በእናትህ ስራ እንዲህ ለምን ተውክ? ብዙ ጊዜ ያ ማለት ድርጅት ነው እንግዲህ ተቋም እስከሆነ ድረስ ያ ተቋም ደግሞ ግዴታ መስራት አለብህ። ገብቶሃል አይደል? ስለዚህ መስራት ስላለበት ስራ አስወጡኝ። ስለዚህ ከባድ ውስጥ ነው ያለው። ይሁን እንኳን ከምሬ ነው የምነግርህ። ማውራት የማልፈልጋቸው ነገሮች በጣም ብዙ እንትኖች አሉ። የቤት እቃውን ላሸጫ አለው አልጋውን ላሸጫለው። ግን ደህና ደህና ልብሶችን በሙሉ ራፍ በጣም ብዙ ነገሮች ናትያለና እንደዛምን ችግር የለውም፣ ተረጋጋ። ያው ሁላችንም እንደዚህ አይነት ጊዜ አሳልፈናል። ባይዘወይ እኔም ራሴ መጥፎ ጊዜ አሳልፍ ያለው ገብተዋል እኔ ደግሞ ስሜቱን ስለማቀው የማየውን ቦታ ላይ እንድትወድቅ አልፈልግም። ላይክ ትንሽ ጊዜም ቢሆን ብንተዋወቅ ገብተዋል፣ እንደሰው ሰው እኔ አሁን ማለት እንደ ሰው ይሰማኛል እና እና ልነግር የምፈልገው ነገር አለ ስትለኝ እውነት ለመናገር እምቢ ማለት አልፈለግኩም። ገብተዋል ያው ወንድ ልጅ ሲቸግረው ወንድ ልጅ ሲከፋው ምናምን ስሜቱ አለ፣ እኔ ጋር ገብቷል። እኔ ከፍቶኝ ቸግሮኝ ጎዳና ወድቄ አውቃለሁ፣ ገብቷል። ያ ነገር አንተ ጋር እንዲፈጠር ወይ በዋናነት እኔ ስሜቱን ስለማውቀው፣ ተመልካቹ ያን ስሜት አውቀዋለሁ፣ እናንተም ታውቁታላችሁ። የነበርኩበት ሁኔታ አዩ ነው እንደዚህ ደረጃ ያደረሰችኝ። እና ወንድ ልጅ እንደዛ አይነት አሁን ይሄ ልጅ ጥሩ ኑሮ፣ ጥሩ ላይፍ ሲኖር የነበረ ልጅ ነው በአንድ ሰው ያት እንግዲህ የብዙ ሰው ህይወት መበላሸቱ እንትን አይልም። እና አንተ እኔ ልትለኝ የምትፈልገው ነገር አለ፣ የጠራኝ አትሰብ፣ ወደ እኔ አውራኝ። አንተ እኔ ልትለኝ የምትፈልገው ነገር አለ። ምንድን ነው አንተ ከእኔ የፈለግከው? ለምንድን ነው ላገኝ እፈልጋለሁ? ልትነግረኝ የምትፈልገው ነገር የምፈልገው ነገር አለ ያልከኝ ምንድን ነው እሱ? ሌላ የተደበቀ ነገር አለ ነው ወይስ አይ ስለምን መሰለ ማለት ነው የነበሩ እቃዎች ምናምን ነበሩ ልብስም ነበረ ደና ስልክም ነበረ በቃ አሉ የሚባሉ እቃዎች ነበሩ እሷ ምንም እቃ የወሰደችው የለም ዝም ብላ ወደ ቤተሰብ ያ ማለት ተከራይታ መሰለኝ አለችው አ እቃ ምንም አልወሰደች ያና ማለት በቃ ራብ ከባድ ነው ራብ በጣም ከባድ ነው መቼም እዛ እቃ ተቀምጦ ነው ጾም አላድርም። ያው ያለውን ነገር ዝም ብዬ በቅናሽ ዋጋ ዋጋ ቀንሽ፣ አልጋም ነበረ፣ ሶፋ ነበረ፣ ወዛኒ የተጣላኝ ጊዜ ሶፋን ታስታውሳለህ፣ ቲቪው ነበረ እቻለሁ። ማቴሪያሎች በሙሉ የቤት እቃ በሙሉ ሳሻጡ ቤቱን በሙሉ እቃውን ሸጥኩኝ። በቃ አንድ ፈራሽ ሜትር ካ ነበረች፣ ፈራሽ ነበረች። እሷ ብቻ ከቤት እቃ በሙሉ ሸጥኩኝ አለ። እኮ አሁን እነዚህን ሁሉ እቃ ሽጣሃል ነው? አዎ። እቃውም ሁላ አሻሻትኩኝ። እቃውን ብሸጠውም ደግሞ ምንድን ነው? በፊት እኮ ከሸጥክ እንዴት ነው ማለት? ብሩስ በፊት ብድር ነበረባት የእሷም ተበደረችው ነበረ የምን እቁብ ነበረ፣ እቁብ በልታ ነበረ በፊት ማለት ነው። ወደ 25 ሺህ ብር እቁብ ደርሷት ነበረ። ያንን እቁብ ምክንያቱም እሷ ጥላ ወጣች፣ አንተ አታውቅም። ስለዚህ ስራ ሁሉ ነገር አደረኩኝ። ከዛ ከበሩ ከከፈል በኋላ ብር አጣ ወይ፣ ብር ሳጣ እና ያ ብር ነበረ። ያ ማለት ብዙ የቁም ብር ከፈልኩኝ። ከቁም ብር በኋላ ያንን ሁሉ ከፈልኩኝ። ከዛ ሱቅ ነበር። አታልቅስ ወይ አታልቅስ፣ ተረጋግተ። ለምን አታስረዳኝ? ሱቅ መሀመድ የሚባል ነበረ ጎረቤታቸው፣ እዛ ከኛ ቤት አጠገብ ማለት ነው። ከኛ ቤት አጠገብ የነበረ ባለ ሱቅ ነበር። ቆይ በቃ ተረጋጋ ወንድሜ። ይበና ለማለት ራበኝ። ያው እንግዲህ ራብህን ታውቃለህ፣ ከባድ ነው። ከዛ ከሱ እንጀራ ሁለት እንጀራ ማለት ብር ምናምን ሁሉ ነገር ጫኩ፣ የቁቡን ብር ከፈልኩኝ። በፊት እዳ የነበረባትም ነበር እኔ አላቅም። ምክንያቱም እሷ ወጣች ሲባል ያው ሁሉ ነገር በማህበራዊ ሚዲያ ተሰራጭቷል ነበር አይደል። ከዛ ያን ብር ሁሉ ከፈልኩ። ያን ብር ሁሉ ከከፈልኩ በኋላ በቃ ለኔ ምንም አጣው። እንጀራ ወስዳለ ዝም ብሎ ይሰጣይ ነበር። አሳከፍል አዎ፣ ያ ማለት በቃ ረሀበኛ አስጠላኝ። ያ ማለት ረሀብ ከባድ ነው እና እሱን እኔ በጣም ማመስገን እፈልጋለሁ። በጣም ምርጥ ልጅ ነው። ካሁን በኋላ ግን ያ ማለት ምንም ሶስት ዓመት ሙሉ ልጅ ምንም የለም። ያ ማለት ምንም እኔ እና እሷ ብቻ እኔ ነበርን። ገብቶሃል። ልጅም አልወለድን ምንም አላለም። ሶስት ዓመት ሙሉ አብረን እኔ ነበርን። በቃ ካሁን በኋላ የኔ ህይወት። ተረጋጋ ወንድሜ ተረጋጋ። ያልፋል እኮ ሁሉም ነገር። የሚያልፍ ነገር ማለት ሁሉም ወንድ ልጅ ይፈተናል። ገብቷል ዲያጣ ያ ማለት ካሁን በኋላ ያለኝ ህይወት ገብቷል። ያ ማለት የዛኔ አንተ እንደተዋወቅ ነው ይብን እንኳን ያው ጥሩ ሰው ስለሆኑ ያለውን ነገር እኔንም በውስጥ ያ ማለት እንደዚህ ከሚዲያ ውጭም ያለህን ነገር ሳፖርት ስታረግ ነበር፣ በሀሳብ እኔም በተለያዩ ነገሮች ያው አንዳንዴ ነገሮች ሲመጡ ገብቷል አይደለም ክፉ ነገር እንዳለ ሁሉ ደግሞ ጥሩ ነገር ደግሞ በስተ ጀርባ እንዳለ ማወቅ ያስፈልጋል እና አንተ ያደረክልኝ ጓደኞችን በጣም ማመሰግን በተለይ መስሪያ ቤት ጓደኞች እናቶ ዘላለም በጣም አድርገዋል። የተቋሙም ራሱ ያ ማለት በጣም ብዙ ነገር አድርገው ልኛሉ። ጠንካራ ነህ አስጠላልና አባ ነገር እንግዲህ ስለ መውደቅ መነሳትም አለ። ጣለው መውደቅም መነሳትም ነገ የተሻለ ነገር ገብተዋል። እዚህ ላይ ያው እኔ በጣም አሪፍ አሪፍ ህይወት ነው የምኖረው የነበረው በት መስሪያ ቤትም እንጆ የነበረ ድርጅትን የነበረ ደሞዙ አሪፍ ነበር አይደል? በጣም አሪፍ ህይወት ነው የነበረ፣ ግን የአንድ ሰው ህይወት አንዳንዴ እንደው ስናገባ ምን ስንል ደግሞ ማጥናት ያስፈልጋል። በቃ እንደ እንደ ትምህርትም እንደ ወጣትም ለሁሉም የምናገረው አንድ ነገር ምንድን ነው፣ የሆነ ነገር ከመግባታችን በፊት መጀመሪያ ማሰብ ያስፈልጋል፣ ማጥናት በጣም ያስፈልጋል። ማለት ሰውን ያው የምታየው ነው ውስጡን የምታውቀው ነገር የለም ገብቷል። እና እኔ አሁን ያለሁበት ከባድ ምክንያቱም ገብቷል። የነበርኩበት የነበረ ህይወት አሪፍ ህይወትን የነበረኝ አሪፍ ህይወትን የነበረኝ እንደዚህ ይሆናለሁ ብዬ አስቤም አላቅም፣ እንደዚህ ችግር ውስጥ እገባለሁ ብዬ ማለት ብዙዎች የሚያውቁ ሰዎች በጣም ያው እራስህን እንትን ማለት ሳይሆን ያው ሰው ነው የሚነግርልህና ያው አንተ በትንሽ ጊዜ ነው ያወቅኸኝና በጣም ብዙ ነገሮች በተለይ ደግሞ እዛ ኤንጂኦ ላይ ስሰራ በጣም ብዙ እናት የሌላቸው አባት የሌላቸው ልጆችን ሳብታቃራ እገዛለሁ። ከውጭዎች ጋር ግንኙነት ነበረኝ። እንግዲህ በቃ ማለት አሁን ያለሁበት ሁኔታ መናገር ባልፈልግም ያ ማለት ውጭ ላይ ነው ሰዎቹ። ያ ማለት በቃ ያው ጊዜውን ታውቀዋለህ። ያለው ሁኔታ ኑሮ ውድነት፣ በጣም ብዙ ነገሮች፣ ያ ማለት ቤት ኪራይ ምናምን እንትን ከረበ ሶስት ወር ምናምን ሳልከፍል ነው ያስቀመጡ ሰዎቹ። ምንም አልከፈልኩም። ከዛ በኋላ ግን ያ ማለት አንዳንዴ ብቻህን ስትሆን የሆነ ስትረስ ውስጥ ትገባለህ፣ ጭንቀት ውስጥ ትገባለህ። የነበረ ስታተስ እንደዚህ አንዴ ሲወርድ በጣም ከባድ ነው። ያው ጸሎትም ያስፈልጋል። አንዳንዴ የአንድ ሰው ህይወት ሲበላሽ የሁሉም አብሮ ይበላሻለኝ እና ትንሽ ያለውበት ሁኔታ በጣም ነው የሚያስጠላው። በጣም ነው የሚከብደው፣ መሰል አሁን ያለውበት ነው። ባጭሩ ምን ምን መናገር ፈልገው ተናገር፣ አይዞህ ጠዋ፣ ነው ብቻ ማለት አይዞ አይዞ በቃ ያልፋል እኮ ሄኖክ፣ ያልፋል የምር። ስትሮንጉን ጠንካራውን የራስህን ህይወት መምራት አለብን ነው ማለት። እኔ ምንድን ነው የምለው መሰለህ እዚህ ላይ እኔ አሁን ያለሁበት ህይወት በጣም ከባድ ህይወት ውስጥ ነው ያለው። በጣም ያስጠላ እንትን ነው። ግን ያው ሶስት አመት ማለት ቀላል አይደለም። ብዙ ነገር አሳልፈናል፣ ጥሩንም መጥፎንም ደጉንም አሳልፈናል። ሽራ አው እንግዲህ እኔ እሷ ክፉ ብትሆንም እኔ ክፉ አላስብም። እግዚአብሔር ይሁናት ብዬ ጸሎት አደርጋለሁ። ያ ማለት ምንም ማድረግ አልችልም፣ ቦታው አይደል? በጣም ብዙ ነገሮችን አሁን እኔ በምን ላግዝ፣ እስኪ ንገረኝ። አይ ስለምችለው በምን ላግዝ አሁን? ምን መሰለህ፣ አሁን ያሰብኩት ምንድን ነው? አሁን እኔ ምን ልርዳ? ለኔ አሁን ምን በአቅሜ የምችለው ከሆነ ምን ላግዝ አሁን ለአንተ? አይ ማለት በቃ የምበላው የለኝም፣ እርቦኛል። በቃ እውነት ንገረኝ፣ እርቦኛል። አይ ዛሽራበ እንዲህ እናርክ ይክ እኔ ብቻዬን አይደል የምኖረው፣ አታልቅስ። እኔ ብቻዬን ነው የምኖረው። ስለዚህ ቤት ብንሄድ አይደብርህም አይደል? ወደ እኔ ቤት እንሂድ በቃ ሌላው ይቅር። ሸንዲ ብር ችግር የለውም የምር ያለን እንካፈላለን። አይ አይደለም፣ ወደ ቤት አልሄድም ሳይሆን እንሂድና ይኸውልህ ም እንደሆን ታውቃለህ፣ ምንም ችግር የለውም። የኔ ደግሞ አከራዎች ፒስ ናቸው፣ በጣም ሰላማዊ ናቸው። አንተ አረፍ ብለህ ትረጋጋለህ፣ ግድ የለም ገብቶሃል። እኔ እንደዚያ እንዳንተ አይነት ላይፍ አሳልፍ ያለሁ የምር እውነቴን ነው። አሁን እኔ ሁለት መቶ ሶስት መቶ ብር ብሰጥ ምን ይጠቅማል? እንደ ምንም እኮ አይጠቅምም። ግድ የለምና፣ የምር ና ማርያምን። እንዴ፣ ችግር የለውም። ይውልህ ምን እንደሆን ታውቃለህ፣ አሁን ብር አይጠቅምም። መረጋጋት ነው። አንተ አሁን በዋናነት እኮ መረጋጋት አለብህ መጀመሪያ፣ ከዛ ስለ ስራ ማሰብ አለብህ። ገብቷል? ተረጋጋ፣ እኔ ጋር እንሂድ፣ እረፍ፣ አንድ ሁለት ቀን ቁጭ በል። ምር፣ አንድ ሁለት፣ እንዴ፣ እየሰማኝ አይደለ? አንድ ሁለት ቀን እረፍ፣ ከእኔ ጋር አብረን እንቆይ ከዛ በኋላ ደግሞ እግዚአብሔር ያውቃል። ገብቷል። ነገ ምን እንደሚሆን እኮ አናውቅም። አባባልህ እኔ ቤት እንሂድ፣ ምግብም አለ ያለውን አብረን ተካፍለን እንበላለን። ምንም ችግር የለውም። ና ወንድም፣ ችግር የለውም። ምና ማለት ነው ምን አሳስበው ሆነ አስቸገረ ችግር የለውም እኔ ምንም ችግር የምበላውን ትበላለህ እኔ ክረቤትም ቢሆን ችግር የለውም እኔ አከራቢዎች በጣም ሰላማዊ ሰው ናቸው በቃ ና እውነት አይ፣ እኔ ጋር ነው ሜዲ ያለብህ። ሲጀምር አይ፣ ችግር የለውም ጌታ፣ ምንም ችግር የለም። እንሂድና አራት በልቼው ይመጣል። እሺ፣ ትመጣለህ፣ ችግር የለውም አንተ። ይሄ እኮ ያለኮ ነው፣ በእናትህ ስንት ላይፍ አሳልፈናል እኮ፣ ስንት ችግር እኮ አሳልፈን ያለው ገብቶሃል። እኔ መቶ ብር ኖሮ የ50 ብር ሰጠህ ኖርማል፣ በቃ ምንም አይመስለኝም፣ አሁን በዚህ ሰዓት ማለት ነው። ገብቶሃል። አትዘን፣ ብዙ ማሰብ የለብህም። ገብቷል። በቃ ወንድ ላጤ ነኝ እኔ የምበላውን አብረን እንትን እንላለን። እራት ምናምን ሳይሆን አሁን አንድ ሁለት ቀን እረፍ፣ ዝም ብለህ ና። ዝም ብለህ አይደለም አንድ ሁለት ቀን ማረፍ ያስፈልጋል። ሲጀምር አይዞህ። ውሃ ቆይ እዛ ሱቅ እንገዛለን። አና ገዝቼ ልልምጣ